ለአራት ቀናት በአዲስ አበባ የተካሄደው የአይዲ ፎር አፍሪካ ዓመታዊ ጉባኤ ተጠናቋል። ጉባኤው ዲጂታል መታወቂያን ተደራሽ በማድረግ ኢኮኖሚያዊና ማህበራዊ እድገትን ማፋጠን በሚቻልባቸው ጉዳዮች ላይ ያተኮሩ ውይይቶች የተካሄዱበት ነው። ከዚህ ጎን ለጎንም የዲጂታል መታወቂያ ቴክኖሎጂዎች ለእይታ ቀርበዋል። ጉባኤው በተሳካ መልኩ መከናወኑን የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ሥላሴ ገልጸዋል። መድረኩ ጠቃሚ ልምድ ልውውጦች የተደረጉበት መሆኑን ጠቅሰው የአፍሪካ ሀገራትም ከኢትዮጵያ የዲጂታል መታወቂያ ትግበራ ተሞክሮ ለመውሰድ ፍላጎት ማሳየታቸውን የተናገሩት፤ ከምንም በላይ በጣም ጥልቅ የሆነ የእውቀትና የልምድ መቀየሪያ መድረኮች አግኝተናል። ከዘጠኝ በላይ የተለያዩ አፍሪካ ሀገሮች የእኛን ተሞክሮ የእኛ ተሞክሮ አንድ ላይ የሚያደርገው የዲጂታል መታወቂያ ስርዓትን ሶስተኛ ወገን ወይም ኢንተርናሽናል አገልግሎት አቅራቢ አስመጥተን እነሱ አይደሉም የገነቡለን። በአምስት መሐንዲሶች ጀምረን የዛሬ አራት ዓመት ዛሬ ሰባ አምስት በላይ መሐንዲሶች አሉን። እሱን እውቀት ይፈልጉታል። ኤክስፒሪየንስ ሼር ማድረግ የሚፈልጉ ብዙ ሀገሮች ጋር ኤሞዩ ተፈራርመናል። ኤሞዩ ለመፈራረም ደግሞ ቃል ተገባብተናል። አሁን ባለው ዲጂታል ዓለም ዲጂታል መታወቂያን መተግበር የምርጫ ጉዳይ አይደለም ያሉት አቶ የዳሄ በአፍሪካም ጉዳዩ ትኩረት እያገኘ መሆኑን ገልጸዋል። አፍሪካ ዩኒየን ደረጃ ደግሞ እስከዛሬ ዝም ብሎ በሀሳብ ደረጃ ነው ያለው የአይዲ ኢንተርኦፕራቢሊቲ፣ እሱን እንዴት ወደ መሬት እናወርደው የሚል ተነስቷል። በአፍሪካ ደረጃ እናርገው የሚባል ነገር ነው። ሁሉም ሀገር እያደረገው ነው። ሀብታም ድሃ፣ ትልቅ ትንሽ ሳይል ሳቶሚ የምትባል በጣም ትንሽ ያገር አለች በጥቂት ሺዎች ህዝብ ያላት እሷ ዲጂታል አይዲ ያላት ጅቡቲ ያላት፣ ሶማሊያ፣ ኬንያ አላቸውና አሁን ዲስከሽኑ የናሽናል አይዲ ይኑር አይኖር ሳይሆን ለምሳሌ የዛሬ 20 ዓመት 15 ዓመት ነው ኬንያ ለምሳሌ የሰሩት፣ እሱን ወደ ዲጂታል እንዴት እናሳድገው ወደ ዲጂታል አደገ ማለት በአካል ካልተገኘ ሄደህ ካልፈረምክ የሚሉ ነገሮችን በስልክ ማድረግ ማስቻል ይቻላል። ጥቅሙ ላይ ምንም ጥያቄ የለውም። እኛም ሀገር እንደምታውቁት እድሜ ለሚዲያ በደንብ እየሰራን ነው። አዌርነስ ላይ በደንብ ሰው እንዲረዳው እያደረግ ነው። ጉባኤው የተለያዩ ባለድርሻ አካላትን በአንድ መድረክ በማገናኘት ዲጂታል መታወቂያን ተደራሽ ለማድረግ የሚሰሩ ስራዎችን የበለጠ ውጤታማ ለማድረግ የሚያስችሉ ምክክሮች እንዲደረጉ እድል ፈጥሯል ብለዋል። የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ይህ ጉባኤ የዘርፉ ባለሙያዎች ብቻ የተገኙበት አይደለም ብዙ የፓርላማ አባላትና ሕጎች እንዲቀየሩ ተጽዕኖ መፍጠር የሚችሉ የመንግስት ውሳኔ ሰጪዎች የታደሙበትም ነው። እነዚህ የመንግስት ውሳኔ ሰጪዎችም ውይይቱ ዲጂታል መታወቂያን የበለጠ ለማስፋፋት መነሳሳትን የፈጠረላቸው፣ እንዲሁም ጠቃሚ ግብአቶችን ያገኙበት መሆኑን ገልጸውልናል። ከዚህ በኋላ በዲጂታል መታወቂያ ትግበራ ትልልቅ ውጤቶችን እንጠብቃለን። ኢትዮጵያ ስኬታማ ጉባኤ ማዘጋጀቷን የገለጹት ዶክተር ጆሴፍ አቲክ አዲስ አበባ በልማት ጎዳና ላይ መሆኗን መመልከት ችለናል ብለዋል። እንደምታውቁት ኢትዮጵያ በጥሩ የልማት ጎዳና ላይ ትገኛለች። ከአንድ ዓመት ወይም ከስድስት ወራት በፊት በአዲስ አበባ ጎዳናዎች ብንንቀሳቀስ የአሁኑን አይነት ለውጥ አናይም ነበር። አሁን በከተማዋ በርካታ ግንባታዎች አሉ። አዲስ አበባ እየተዋበች ትገኛለች። በጣም ጥሩ የኢንተርኔት አገልግሎት አለ። የኢትዮጵያ አየር መንገድ ምስጋና ይግባውና ለጉባኤው በርካታ እንግዶችንም አመጥተውልናል። የሆቴሎች አገልግሎት አስደናቂ ነው። የህዝቡ እንግዳ አቀባበልም እጅግ አስደስቶናል። በአጠቃላይ የተሳካ ጉባኤን ያካሄድ ነው። በጉባኤው ማጠቃለያ ቀጣዩ የአይዲ ፎር አፍሪካ ዓመታዊ ጉባኤ አስተናጋጅ ኮትዲቫር ሆና ተመርጣለች።